አሰላሙ አሌይኩም ወረህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የሀሩን ሚዲያ ተመልካቾቻችን እንደምን ውላችኋል? እንደምን አምሽታችኋል? ሰሞኑን በሀዲያ ሙስሊሞች ላይ እየተፈጸመ ያለ የግፍ ተግባር አለ። በሀዲያ ዞን አንብቾ ጎዴ ሙስሊሞች ላይ ድብደባ ከመፈጸም በተጨማሪ ንብረታቸውን የማውደምና የዝርፊያ ተግባር እየተፈጸመባቸው ይገኛል። በሀዲያ ዞን ሌሞ ወረዳ ዋቸሞ ዩኒቨርሲቲ አቅራቢያ አምብቾ ጎዴ ላይ የፕሮቴስታንት እምነት ተከታዮች በመስጂድ አጠገብ ቸርች ካልሰራን በሚል ምክንያት በሙስሊሞች ላይ ድብደባ መፈጸማቸውን አስመልክቶ ዘገባ መስራታችን ይታወሳል። በዛሬው ዕለት ሀሩ ሚዲያ በደረሰን ተጨማሪ መረጃ በንግድ ላይ በተሰማሩ ሙስሊም ነጋዴዎች ላይ የፕሮቴስታንት እምነት ተከታይነን የሚሉ ግለሰቦች ንብረታቸውን የማውደምና የዝርፊያ ተግባር እየተፈጸመባቸው መሆኑን ሰምተናል። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከዚሁ ሀዲያ ላይ የተፈጠረውን ነገር በማስመልከት ሌላኛው ጉዳዩን በሚመለከት መስመር ላይ የምናነጋግረው አለ። ሰላሙ አሌይኩም ወረሕመቱላህ በረካቱ። ዋአሌይኩም ሰላም ወረሕመቱላህ ወበረካቱ። ጀዛክላ ኸይር። ምንድን ነው ሰሞኑን ትናንትናና ዛሬ እየተፈጠረ ያለው ነገር ምንድን ነው የሚለውን እስኪ ደግሞ በአንተ በኩል ገለጽልን። ወላሂ ሰሞኑን ከትናንት ጀምሮ እየተፈጠረ ያለው ነገር በሙስልሞች ላይ ጫና የመፍጠር ስራ ነው እየተሰራ ያለው። ሙስልሞችን መደብደብ፣ ማሸማጠቅ በመስጅድ አጠገብ አምጥተው ቤተክርስቲያን ቦታ ገዝተው ለመስራት ረዥም ጊዜ ቆየውን በቆየው መስጅድ አጠገብ ቤተክርስቲያን ለመስራት የሚያደርጉት ትግል ነው። ለዚህም ልክ አንዋር መስጂድን ከዛ ከቤተክርስቲያኑ ጋር በመመሳሰል እዚህ ጋር ካልሰራን በሚለው ነው ከሙስሊሞች ጋር ያለው ግጭት። እንደዛ ሆኖ እያስደበደቡ ያሉት የመንግስት አካላቶች ናቸው። የሙስሊሞች የዛ ያሉ ሃይማኖቶች ተባብሮ አብሮ ሲኖሩ የነበሩትን ለማጋጫት ሆም ብሎ የሚያደርጉት ስራ ነው ማለት። በዚህ ጉዳይ ላይ የጸጥታ አካላቶች ጉዳዩን ለማስተካከል መፍትሄ ለመስጠት ለማረጋጋት እያደረጉት ያለው ጥረት ምን ይመስላል? እስኪ ድገምል። የጸጥታ አካላቶች ይህን ነገር ለማስተካከል መፍትሄ ለመስጠት ያደረጉት ጥረት አለ ወይ? ችግሩ እንዳይባባስ ችግሩ እንዳይባባስ ከማድረግ አልፎ እንዳይባባስ የማድረግ ስራ እየተሰራ ሳይሆን አሁን ደግሞ ይባስ ሱቃቸውን የማዘረፍ ስራ ነው እየተሰራ ያለው። የሙስሊሞችን ሱቃቸውን የማዘረፍ ስራ ነው እየተሰራ ያለው። ይሄ እዚህ ቦታ ላይ ቤተክርስቲያን እንዳይሰራ በመስጂድ አጠገብ ላይ መሰራት የለበትም የሚለው የሃይማኖት ተቋማት ሁላ በደብዳቤ የከለከሉትን ነው። አሁን ይሄን የወረዳው አስተዳደር ደብዳቤ ጽፎ እንዲሰሩ ነው ያደረጋቸው። እንዲሰሩ እዛ ቦታ ላይ ሄደው እንዲሰሩ ያደረገው የወረዳ አስተዳደር ካለን ተጨባጭ ማለት ነው እና ይሄን አሁን አቅርበው ለመጠየቅ ሞክረዋል። አላደረግኩም ብሎም ደግሞ ለመካድ ያደረገው ጥረት አለ። ደብዳቤው እሱ እንደሰጣ የሚያሳይ ደብዳቤ በእጃቸው በመኖሩ አሁን የዞኑን መጅሊስ እዚው ከሃይማኖት ተቋማት ጋር በመሆን ጉዳዩን ወደ መከታተል ደረጃ እየደረሰ ነው ያለው። መልካም፣ ይህ ነገር ከተፈጸመ በኋላ ደግሞ በተጨማሪ ዛሬ እየሰማ ነው እንዳለው ሱቆችን የመዝረፍ ንብረት የማውደም ተግባርም እንዳለ እየሰማን ነው። እና ከሱ ጋር ተያይዞ ያለው ነገር ምንድን ነው? ከሱ ጋር ተያይዞ ያለው ነገር ኢቨን ሙስሊሞች እንዳይከላከሉ፣ ንብረታቸው እንዳይወድም፣ ሱቃቸው እንዳይዘረፍ እንዳይከላከሉ እነዚያን የጸጥታ አካላቶች እየረዷቸው ከጎናቸው ሆነው ኢቨን በመሳሪያ ታጅበው ነው ይሄን ስራ እየተሰራ ያለው እና ይህን ሁሉም ሰው ሊያወግዝ የሚገባው ተግባር ነው ብለን ነው የምናስበው? መልካም ከዚህ አንጻር ችግሩን መፍትሄ ከመስጠት አንጻር ከማን ምን ይጠበቃል? ምንድነው ያለስ መልእክት እኔ አሁን ያለኝ መልእክት የሀዲያ ዞን እስልምና ጉዳይ ይሄን የሃይማኖት ተቋማት እንዳይሰራ ብሎ የጻፈውን ደብዳቤ ጥሶ እዛ ቦታ ላይ የወረዳው አስተዳደር ያደረገውን ተግባር በመውገዝ ክስ መጀመር አለበት ብዬ ነው የማሰበው። እሱን ራሱን መክሰስ ነው። ሃይማኖትን ሃይማኖትን እያጋጫ ነው በሚል አሁን ደግሞ የቀበሌ አስተዳደር የቀበሌ ሊቀመንበር ታስሯል። ሙስሊም ነው ለዚህ ነገር እንዳይከላከል፣ አውር ደግሞ መሰራት የለበትም ብሎ ስለተቃወመ ማለት ነው። አይ ሙስሊሞቹ የሚታነሳሳው አንተና በሚለው እሱን አስራውት ነው። ይሄን ተግባር ሲፈጽሙ የነበሩትና ይሄን አካል ይሄን ደብዳቤ ጽፎ መስጂድ ጥንታዊ በሆነ መስጂድ ደገብ ይሄ እንዲሰራ ያደረገው አካል በሂግ አግባብ መጠየቅ አለበት። ማንም ሰው ከሂግ በላይ አይደለም ብለን ነው የምናስበው። መንግስት ባለበት ሀገር ላይ ሙስሊሞች በሀገራቸው ላይ ባይተዋር ሆኖ በአካባቢያቸው ላይ ባይተዋር ሆኖ እንዲኖሩ ታስቦ የሚደረገው ነገር እንደ ሕግ አግባብ ማንም ሰው ከሕግ በላይ ስላልሆነ የወረዳው አስተዳደር በመጀመሪያ ደረጃ ላይ መጠየቅ አለበት። እሱ ነው። የሃይማኖት ተቋማትም እንደዛው እነሱ ያወገዙትን ይቁም የተባለው ነገር አይሰራ የተባለው ነገር ያሰራውን አካል ከዞኑ መጅሊስ በተጨማሪ እነሱም በህግ አግባብ ማስጠየቅ አለባቸው ብዬ ነው የማስበው። መንግስትም ይሄን ጉዳይ ተከታትሎ እልባት እንዲያገኝ ማድረግ አለበት ብዬ ያስባሉ። አለበለዚያ የሚፈጠረው ነገር ከባድ ነው። መልካም። ጀዛካሏህ ኸይር፣ በጣም ለካፈልከን መረጃ ጀዛካሏህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሹክራን። ጉዳዩን በተመለከተ ተጨማሪ መረጃ ለማግኘት ወደ ቦታው ደውለናል ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱ ጀዛከላ ኸይር ጅጋር ገና እናመሰግናለን ወንድማችን ምንድነው እየተከናወነ ያለው ቦታው ስየት ነው ምንድነው መነሻ የሆነውስ ነገር የሚለውን እስኪ ግለጽልን ያው ቦታው እዚህ ማዕከላዊ ክልል ሀዲያ ዞን ለሙ ወረዳ አምቾ ጎዴ ይባል ቀበሌ መስ ነው እና ያው ጉዳዩ ከሶስት አመት በፊት ነው ይሄ ነገር ተነስተ ነበረው። እና ከሶስት አመት በፊት የተነሳው ነገር እስከ ሁለት አመት እየተጓለ ቆይቶ አምና የሀዲያ ዞን አስተዳዳሪ ያው የዚህ የሚሰጉ ወደ ሙስሊም ኮሚቴዎች ወደ ሆሳና ይዞ ነበረው። በዛ ላይ የዞኑ አስተዳዳሪ በቃ እኛ ርቀቱን ጠድቆ ይሰራ ወይ አይሰራ የሚለው ውሳኔ እስከሚሰጥ ድረስ ሁለቱም በኩል ከሙስሊሙ ወገን ያው ከነሱም ወገን ይህንን ነገር ላይ በዚህ ነገር ላይ እንዳትገቡ ብለው አቆሙ። እና አምነን እንደዛ ቆሞ ሳለ ያው እነሱ ሰኞው ቀን ባለፈው ማለት ነው መስራት ጀመሩ። ቢያንስ ያው ሚሰራም ከሆነ እነሱ ፈቃድ ይዞም ከሆነ እዛና የተወያዩት የመስጅድ ኮሚቴዎችም ነበረው። የቀበሌ አስተዳደር ነበረ። ቀበሌውም ያስታወቀን ነገር የለም የነገረን ነገር ለኮሚቴዎች የሚደረሳ መልክት የለም። እንግዲህ ከመስጅዱ ያው ሁለት መቶ ሜትር ራሱ አይርቅም ቤተክርስቲያን ይሰራለን። እንግዲህ ያው ነገሩ እንዳለ ያውቃል። መንግስትም ሶስት ዓመት ምሎ ነው ያቆመው። ያው እንትን ያው ችግር ባይኖርማ ያሰሩ ነበረ። ከሶስት ዓመት ግን ችግር ሳለ አውቀው ይህንን ጠብቀው ከወረዳ ነው እንትን ያመጣ ነው ብለው ማሰራ ጀምረ። አቁሙ ሲባል እምቢ አለው። በዛ ላይ ነው እንግዲህ እንትን የተነሳው

ይኖራል ለዛሬ ያደረሰ ፖሊስ ቆሞ ነው ያሰረው። እንግዲህ እስከ ሶስት ሰው ድረስ እስከ ሶስት ሰው ድረስ ያልተሰረው ቦታ ላይ ሰኞ ቀን ፖሊስ መጣ፣ ሙስሊሞችን በተናል። ከዛ ሙስሊሞች ከተፈተኑ በኋላ ነው እነዛ የዘመ ተከታዮች የሙስሊም ሱቆችን መዝረፍ። ልክ ያው ውጭ ሀገር ላይ እንደምደረግ ደቡብ አፍሪካ ላይ ዜኖፎቢያ ሲከሰት ነው እንደዛም ነው እንግዲህ ደቡብ አፍሪካ ደረሰ ማለት ነው። ብሄር ትኩር አግቶ አብዛኛው አሁን ነገር ተከሰተው ሀዲያ ዞን ላይ ነው። ሀዲያ ሙስሊሞች ላይ ነው። ግን እነሱ ሚሮጡት ይህ ነው። ስልጤ ተወላጅ ላይ ለምን እነሱ ናቸው አዛን ምሉት ምስል ሙስ የሚያጠነቁ እነሱ ናቸው ብለው ወደዛ ሄደው ይህን ችግር እየፈጠረዋሉት በስልጤ ማህበረሰብ ነው። አብዛኛ ሱቁ፣ ሻይ ቤቱ የስልጤ ማህበረሰብ ነው እና ያዝን ሰውሉ ሲከሰት ፖሊስ እነሱን እያቆመና እያሉ ግማሽ ፖሊስ ላይ ያሰራል። አሁን ሶስት መቶ ባላሰራው እንትን ላይ በአንድ ቀን ቆሚ አቆሞ ማገር መተው ቆርቁሮ መተው ምርግ ሁሉ ጨርሰው ማታ ነው ምርግ ነው የጨረሱት። ቀን ቆሚ አቆሞ ረብሻ ተነስቶ ሙስሊሙ ከሄደ በኋላ የህግ አካል ቆሞ ረብሻ በተነሳበት እንግዲህ ሁሉም መካሄድ እንዲቆም ነው የሚያደርግ። ግን እሱ ቆሞ ነው ያሰሩት። አሁን አይ እኛ አላስረን እንዳይለው እዛ እንትን ሆኖ ነበረ። ደርሶ ነው በጊዜ ማለት ነው። ግን ያን ማቆም አልቻለም። ቆሞ አሰሩም። ትናንትና ደግሞ እኛ አልያዞን ፊት ቢሮ ሄድን፣ እዛ ዝግ ተዘግቶ ነበረ። ክልል ቢሮ ሄድን፣ ክልል ደግሞ አይ አባላትን ወራዶ መቶ እዛ ሄደናል። ባለጉዳይ መስተናገድ ማክሰኞ ና አሙስ ነው ስለዚህ ዛሬ ዝግ ስለሆነ ሐሙስ ቀን ንዋሉ ነው ትላንትና የሚሄድበትን አጣጥተን የሀዲያ ዞን መጅሊስ ነበረ። ኢማም ግርማ ይባል ከእሳቸው ጋር የሙስሊሙ ኮሚቴዎች ነበሩ። ሶስት ሰዎች ገቡ የሀዲያ ዞን ስለ ጸጥታ እዛ ሲገቡ፣ እሱም ደግሞ ለሳምንት ብሎ ጠጠረ ለማክሰኞ ሳምንት እስከዛ ማለት ሳምንት ነው የሰጡት እኮ ሰርቶ ሰርቶ እስከሚጨርሱ ነው የምንሄድበት፣ ያድበት ቀበሌም ቢሆን ወረዳም ዞንም እነሱ ናቸው። ፖሊሱም ከነሱ ወገን ነው። ፊትም ሰጥቶም ዳኛም ከነሱ ወገን። አቤት እንምለንበት መጠርኛው ይሄ ነው ያለው ነገር አሁን በምን ሁኔታ ላይ ነው ያለው? ትናንት ያ ነገር ተፈጽሞ ዛሬም ደግሞ ሱቆች እየተዘረፉ ብዙ አይነት ነገር እየደረሰ እንደሆነ እየሰማን ያለ ነው። ይህንንም የተመለከቱ ምስሎችንም እያየን ያለ ነው። እና ምን ሁኔታ ላይ ነው አሁን የሚገኘው? አሁን ያው ትላንትና እኛ ከዛ ከመጣን በኋላ ጥሪ ሲለፊት ላይ የነበረን ሰዎች የስር ጥሪ ወጥተው ነበረ ትንሽ ያው ከሰፈር እንትን ዞር ብለናል። እና እዛ የሚሄደው ነገር እነሱ እኮ በቃ የፈለጉትን አሳክተዋል። ለምን አይሰራም የተባለው ሙስሊሞቹ ከተበረሩ በኋላ አሰርተው በቆርቆሮ አጥረው ጨርሰውታል። ያ ነገር እስከሚስከሰት ነው። እንግዲህ ፖሊስም ነበር፣ አሁን ፖሊስ የለም። ፖሊስ ቆመ ነበረ እነሱ እስከሚሰሩ ነው። እና እስከ ሳምንት ድረስ ቆይ ብሎናል። እኛ ደግሞ ነገ ይሻላል ክልል ቢሮ እንሄዳለን ብለናል። በቃ እንግዲህ ያው ሁሉ ሁሉ ነገር በእነሱ እጅ ነው ያለው። ምን ይጠበቃል ትላለህ አንተ ከክልሉ መንግስትም እንዲሁም ደግሞ ከመጅሊስስ? ምን እያደረገ ነው በዚህ ጉዳይ ላይ መጅሊስ? ሰኞ ቀን እያዘውን፣ መጅሊስ ስማም ግርማ ጋር ስንደውል አይ ለወረዳ ፖሊስ አዛዥ ደውዬ ነገር ያለው አስቆሚያለሁ ብለዋል አለ። መቼ? ሰኞ ቀን ነገሩ የተከሰተው አራት ሰዓት አካባቢ ነው ጠዋት አራት ሰዓት አራት ሰዓት ተከሰተ። አምስት ሰዓት መልክቱ እሳቸው ደርሰዋል። አይ እኔ ወራቤ በሆነ ጉዳይ እጅ አለው። ስለዚህ በስልክ ተገናኝታ አለ ከወረዳው ፖሊስ አዛዥ ጋር እሱ አስኩም ያለው ብሎ አላለ ነው ከኛው ቃል መቼ አምስት ሰዓት እሳቸው እንዳሉ። ግን እስከ አምስት ሰዓት ድረስ ምንም አልተሰረም እኮ እዛ። ከአምስት ሰዓት በኋላ ነው የወረዳው እንትኑ አስኩም ያለው እያለ፣ እሳቸው ደግሞ እንደዛ እያለኝ ነው። ችግር ለኛ ያስቆም አላለ። እዛ ሆኖ ወራቤ ላይ ነው። ግን እነሱ ሰፈርቶ ጨረሱ። እሳቸው እንደዛ እያለው ሰኞ ቀን ደግሞ ምን ነው ማሰኞ ቀን ትናንትና እዛ ሄደን ከእሳቸው ጋር እዛ አይ ነገር። እጅግ አድርገን እናመሰግናለን ለሰጠህን መረጃ። ለመጅሊስ እንዲሁም ደግሞ ለሚመለከታቸው አካላት ምን የምታስተላለፈው ምን የምትለው ነገር አለ? ያው እንግዲህ የሚያሳለፈው ነገር ሀዲያ ዞን ሙስሊም ሆነን ማስታጠር በቃ ገሃነም ስን እንደመፈጠር ሆኗል። በቃ እንግዲህ ሰው በሰው ሀገርም በውጭ ሀገርም እንትን ሆኖ ይሰራል በሰላማዊ መንገድ ግን፣ በተወለድንበት በቃ የት ሀዲያ ዞን ከክርስቲያኑ ውጪ መብት የሚባል ነገር የለም። ይለምጥ እስላሙን መብት መጠበቅ ካንሱ ሀዲያ ዞን በቃ ሲሆን እኮ ነው የምልኝ። ማጅሊስ የሚባል ነገር ምንም አላደረገም፣ እያወቀም ዝም ማለት እነሱ በዛ እያወሩ እሱ አይ ነገር ያለው እያለ ስራ ይሰራሉ። ስለዚህ መድልስ ላይ የለም እኛ ብቻ አቤት ምን ነው ምናልባት ክልልና ፌደራል ነው ከመድረስ ምንም የምንጠብቀው ነገር የለም። ከዛ ይሄ ነው ከ3 ዓመት ሆኗል። በ3 ዓመት እንትን ማሳድ ገባቸው የምንጠብቀው ነገር የለም። ምናልባት ክልል ቢሮ ነገ ኢንሻአላህ እሱም ብለን እንጂ ያው ህዝቡ ሙስሊሙ ያለው ነገር ያው ሀዲያ ዘን ይታወቃል። የሙስሊም ማህበረሰብ የሙስሊም ሱልጠነት የነበረው እንትን ነው። አሁን ባህልነቱ ገጽቶ ሁሉ ነገር በእነሱ እጅ ነው። በዛው ሁኔታ ነው። እንግዲህ ያው አቤቱታን የሚሰማ አካል ካለ መፍትሄ ሰጥልናል። ጀዛከላ ኸይር ጅጋር ከነ እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን ቀደም ሲል እንግዲህ እንደተከታተላችሁትና እነሱም እንደገለጹት በመስጂድ አጠገብ ቤተክርስቲያን ካልሰራን በሚል ላለፉት ሶስት ዓመታት ተመሳሳይ አይነት ጥረቶች ሲደረጉ ነበር። አሁን እንግዲህ በዚህ በምታዩት መንገድ ካልሰራን በሚል በግድ ረብሻ እንዲፈጠር ተደርጎ በጣም በሚገርምና በሚያሳዝን መንገድ በአሁኑ ጊዜ ይህንኑ ተግባራቸውን ጭምር አሳክተዋል። ከዚህም በላይ በሙስሊሞች ሱቆች ላይ የመዝረፍ የማውደም ተግባራት እየተፈጸሙ ነው የሚገኙት። ይህ የእምነት ነጻነት መብትን መጋፋት ነው። ከዚህ በተጨማሪም ደግሞ በህጉ መሰረት ከአንድ ሃይማኖት ተቋም ጎን ሌላ ሃይማኖት ተቋም ሲሰራ ምን ያህል ርቀት መሆን እንዳለበት የተቀመጠ አለ። ድሮ የተሰሩት እንዳለው ሊቀጥሉ ይችላሉ። አዲስ የሚሰሩ ሲሆኑ ግን በምን ያህል እርቀት እንደሚሆን ጭምር የተቀመጠ አለ። ይህንን እንግዲህ ህግም በመጣስ ጭምር ነው ይህ ተግባር የተፈጸመው። እንዲሁም በዞኑ የሚገኙ በአካባቢውም የሚገኙ የመንግስት አካላትም አስተዳደሮችም ጭምር ደግሞ ህገ መንግስታዊ መብቶችን የማስከበር ኃላፊነት በሚዛን አይነት በእኩልነት የማገልገል ሚናቸው መወጣት አለባቸው ብለን እናምናለን። ይህ የተፈጸመውን ተግባር የፈጸሙ አካላቶችም ደግሞ በህግ የሚጠየቁበትን፣ ይህ ነገር መፍትሄ የሚሰጥበት መንገድ መፈጠር አለበት የሚለውን የምናሰምርበት አንዱ ትልቁ ነጥባችን ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን።